እንግዲህ ኻሊብ ቲናን አስወገዳት፣ አሰናበታት። በጣም ያሳዝናል። ዳኒና ኻሊብ በተቀመጡበት ቲና ደወለች። ያንን የማይረባ ልጨርሰው ፈልጋለው አለች እና አባቱንም መሰለው። ነገር ግን ማንን ብሎ ዳኒ ደነገጠ። ኻሊብን እንደምታስወግድ ስትነግረው አንቺ ያመሻል እንዴ? ሀላት ለውድ አድርጎ ለኻሊብ አሰማው። ዳኒ ይህን ጊዜ ይገርማል አለ፣ ደነገጠ። ቀጠለና ዳኒ አሁን እሷን ለማግኘት ወሰነ። ኻሊብ ደግሞ ሽጉጥን ይዞ ጠበቃት። እናም ከል ከል እያ ላይ ስትመጣ ደም ስሯን ብሎ ድፍት አደረጋት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኻሊብ ትልቅ ስህተት ሰራ። አባባ ቲናን መቅጣት እየፈለገ እቤት መምጣት እንደሌለበት አሳመነው። ግን ደግሞ ኻሊብ ስሜታዊ ስለሆነ ቲና ለዳኔ ያንን የማይረባ ልጨርሰው ፈልጋለሁ ከጨረስኩት በኋላ ብሩ ወይም ንብረቱ በኔ ስም ይሆናል፣ ሚስት ስለሆንኩኝ ወራሽ ነኝ በማለትም አናገረችው። ይሄንን የሰማው ኻሊብ አሁን እሷን ከዚች ምድር ማስወገድ ወሰነ። ቲናም ማንም የለብኝም በማስመሰል ይቀጥላለሁ ብላ እየሮጠች ዘው ብላ እቤት ስገባ እየጠበቃት ሽጉጥ ደቅኖ ነበረ። እሱን ነገር ዘወር አድርግልኝ እባክህን፣ እያለችውም እሱ ግን በፍጹም ስሜቱን መቆጣጠር ስላቃተው ግንባሯን ለሁለት በተነላት። ቲና ትሞት በህይወት ትዳን ትኑር የሚታወቅ ነገር የለም አሁን ላይ ቲና በተመታችው የሽጉጥ ብትር ያለችበት ሁኔታ በጣም ከባድና ራሷን ስታሞድቃለች ደምም እየፈሰሳት ነው ይህንን ያየችው ትሁት ደንግጣ ተብረ ከረከች ኻሊብ አንተ ሁል ጊዜ ነገሮችን ከማበላሸት ውጭ ማስተካከል አትችልም ስንት ጊዜ ልንገረ እሷን ገለህ ወንጀል ከምትገባ እሷ በምታደርገው ነገር በሙሉ እያጃጃልካት ቀጥል ብዬ አልነበርም ወይ? በማለትም ተናገረችው። እና ሌላ እቅድ እያቀደች ማይረባ ሰው ላስወግድ እያለች እኮ ነው ሲላትም፣ አወራችና አደረገች ማለት አይደለም ግን ደግሞ መጠንቀቅ ታለና፣ የእሷን ሴራ እያንዳንዱ ግር በግር መከታተል እየቻልክ እንዴት እንደዚህ ታደርጋለህ? በማለትም ተናገረችው። እሱ ግን ተይ ትሁቴ እኔ መቻል አልቻልኩም። የሷን ማስመሰል እንዴት አንቺ ራስሽ እንዴት ትችያለሽ? ውሸቷ እየጨመረ መጣ። ያንን ታገስኩኝ። አሁን ደግሞ ልትጨርሰን የመጣችን ሴት አስቀድሜ መጨረስ እንዳለብኝ አመንኳላት። አሁን ይህ ሁላችንንም እዳዶልከን ምንድነው ያተረፍከው ነገር? በማለትም ተውቴ ተቆጣችው። ሌላው እንግዲህ አባባና ዳኒ በእጅግ ተመሰጋገኑ። አባባ ዳኔን ጠርቶ ኤውል ዳኔ ስላደረክልኝ ነገር በሙሉ አመሰግናለሁ። እንዴ አባባ፣ እኔ ይሄን አላምንም አለ። ምን ነው ኤውልክ ዳኔ ሲልም አባባ ቴና ኮ እንደ ሞክ ነው እያስወራቻለችው ሰርቲፊኬትም አሰርታለች አለው። ተዋት፣ እንደውም በህይወት መኖሪን እንድታቃ አልፈልግም። ልጄ ህይወቴን ስላተረፍክልኝ እዛ እመናጤ እጅ ውስጥ ገብተ ህይወትህን አሳልፈ ስለመጣ እጅግ በጣም ደስ ብሎኛል፣ አመሰግናለሁ አለው። አባባ በመጣም እኮ ምንም አላደረግኩኝ፣ ታገትኩኝ አለ። ቢሆንም ድፍረትህ አንተዛ ባመጣ ትሁቴ ማት መጣም ነበረ። ስለዚህ በጣም ነው ማመሰግነው አለው። እሺ መመሰጋገኑ ይብቃ። እስከ ዛሬ ለበደልኩ በደል የምከሰብህ ነው። አሁን እያንዳንዱን ነገር በቃ አንተ በህይወት መኖርህ አንተ መልካም ሰውና ና አስተዋይ ሰው ነህ። ለአንተ ክፋት ሳይሆን መልካምነት ነበር የሚገባው አለ። አሁንም ልቀጣት ፈልጋለሁ፣ እንድታውቅ አልፈልግም። ለምን እንደት አድርገህ እምቀጣት? በገዛ ስራዋ እንደት አድርጌ እኔ አውቃለሁ። እሱን ለእኔ ተወው አለ። እሺ ደስ ካለህ ግን አንድ ነገር የምታደርግልኝ ነገር አለ አባባ። አንተን የሚያስደስት ከሆነ ችግር የለውም፣ አለ ዳኔ አውልክ። ቲና የምታደርገውን ነገር በሙሉ እየተከታተልክ ለኔ ትነግረኛለህ፣ አለው። ለምን አባባ? አለ። ከዛም ነገርኩህ። አሁን ከኛ ጎን መሆንህን የምታስመሰክርበት ሰዓት ነው። ድሮ ከቲና ጎን ነበርክ፣ አሁን ደግሞ ከኛ ጎን ሲለው፣ እሽ አባባ እያንዳንዱን ነገር አደርጋለሁ አለው። አባባም እንግዲህ ኻሊብን አገኘ። ኻሊብ ሲመጣ አባባና ኻሊብ ተቃቀፉ። አባባም ልጄ እንድነህ ሲል ኻሊብ እግሩ ላይ ተንበረከከ። ተነስ ልጄ ተነስ አለው። እንድ አባባ ደህና ነህ አለው። ደህና ነኝ እንደምታየኝ። እኔ እኮ በጣም ጨነቀኝ። አዎ ትሁት የደበቀችህ ደብቂ ያልኳትም ነገሮችን እንደምታበላሽ ስለምናቅ ነው ደህና ነኝ እንደምታየኝ አሁን ወደ ቤት እንመለስ በፍጹም የማይሆን ነው እንደ አባባ ይሆናል እስከ መቼ የህፃን ልጅ ድብብቆች ተጫዋውተን እዋክን አባባ አሁን ቀጥታ ወደ ቤት መሄድ አለብን ያቺ አረመኔ ሞቷል ብላ ያስመሰለች እንደነበር አውቃለሁ የሞኩም ነው የመሰላት ስለዚህ እሷን መቅጣት እፈልጋለሁ እቤት የሆነ መቅጣት ትችላለህ ከዚህ በኋላ የትም ተለይተን መኖር አንችልም አለው ልጄ። ለዛም ነው ስሜታዊ የሆነህ ነገሮችን ታበላሻለህ የምለ አየህ። ስለዚህ ተረጋጋ ሲለውም፣ እሺ ምን ላድርግ ተበታትነን እንድንኖር ልፍቀድ አለው። አዎ ግድ ነው እሷ ዋጋዋን እስከምታገኝ ድረስ ግዴታ ነው አለው። በቃሽ ሲልም፣ አሁን ወደ ቤታችሁ ተመለሱ በማለት አናገራቸው። ከዛ ዳኒም ሁሉን ነገር ቀስ በቀስ እያደረገልኝ ያለው መልካም ነገር ነው። አሁን ቴናን የምንበቀልበት ሰዓት ነው ልጄ አለ። እሺ ይሁን ብለው ተመለሱ። አሁን ላይ ቴና እንግዲህ ዳኔና አጌታ አባባ እንደሞተ እያስመሰለችም ነገረችው። ቀጠለችና ወየው አባባ እያለ ሰርቲፊኬት አሰርታ መጣችለት። ኻሊብ በጣም ተገረመ። ዝም በሉ በቃቸው ኋለ። ትሁትም ማስመሰል ጀመረች። ከሷ ጋር ቲና ለአባባ እያደረግሽ ያለሽው ነገር የእውነት ይገባዋል። ያንቺና የአባባን ፍቅር የሚያሳይ ነው። ለአባባ ያላትን ፍቅር ታቂል ኻሊብ አለችው። ከዛም ዝም ብሎ መመልከት ጀመረ። ቲና አቅነ ዘነዛት። እናም ቀጠለች ማስመሰሏን ማልቀስ ጀመረች። ኻሊብ በቃችሁ በማለትም ተቆጣ። ኻሊብ አሁን ዝም ብለን መቀመጥ የለብንም፣ አባባ ሞቷል፣ የኔ አባት የኔ ጌታ እያለች ማልቀስ ጀመረች። ከዛስ ይውል የአባባ ዘመዶች ውጭ ክፍል ሀገር ካሉ እነሱ ሰምተው የአባባን እርም እንዳዋጡና ደግሞ ድል አድርገን በሬ ተገዝቶ ተስካሩ ማውጣት አለብን። ስለዚህ እርማቸውንም የማያውቁ ሰዎች ማወቅ አለባቸው አለችው። ጥሩ ሀሳብ ይመስላል። ከዛ ደግሞ በኋላ ንብረትህን በስምህ ታዞራለህ አለችው። ማለት አባቴ እኮ ገና ሳምንት አልሆነውም፣ ሲላትም አውቃለሁ፣ ገና ነው፣ ግን ደግሞ የወንድ ልጅ ጉር ከኋላ ነው የሚመጣው። ሌላ ወይ ሚስቴ ወይ ደግሞ ልጅ ብሎ አባቴ ብሎ የሚመጣ ሊኖር ይችላል። ቀድመህ በስምህ ካዝወርቅ ንብረቱ ያንተ ነው አለችው። ከዛ እሱም እሺ አሁን ይህ ሀሳብሽ ትክክል ነው አላት። ይህንን ደስታ ለዳኒ ልነግረው ሄደች። ዳኒም ምንድን ምንድን ነው እንደዚህ ያስደሰተሽ? ይውልህ፣ ኻሊብ አባቱ መሞቱን አምኗል፣ ሰርቲፊኬቱንም ተቀብሏል። አሁን ደግሞ ንብረቱን በስሙ ሊያዝወርቅ ተዘጋጅቷል። እና በሱ ስም ሆነ ማለት በአንቺ ስም ሆነ ነው አላት እንደ ያምሻል ህጉ እንዴት እንደሆነ ማወቅ አለብሽ። እና ታዳስ ጥሩ ነው ካመነልሽ ጥሩ ነው ብቻ ነው የምትለኝ አለችው። እና ይኸውልህ እኔ እኮ ንብረቱን ተቀብዬ ከአንተ ጋር ነው የምኖረው አለችው። ከዛስ ከዛስ? ይኸውልሽ ልጄ ሚስት ንብረቱን ለመውረስ መውለድ አለባት እና ታዲያ ታንተ ወልጄ እሱ ላይ ነው ሌለ አለችው። ይሄ እኮ ውጠንቀት ውስጥ ነው የምንገባው። ቲና ምን ሆነሽ ነው አላት ምንም ነገር የለውም ህጉ ካልሆነ ፎርጅት ማሰራት አለብኝ አለችው ታዲያ መልሰን እኮ ወጥመድ ውስጥ እንገባለን ሲላትም እሽ በቃ ደስ እንዳለሽ አላት አሁን ዳኒ አባባን ይቅር በለኝ በማለትም እግሩ ላይ ተንበረከከ ችግር የለውም ይቅር ብያለሁ ህይወትህን ሰው ተህልኛል ከዚህ በላይ ምንም ማድረግ አለብህ አለው እናም እንግዲህ ኢደንን አግኝቶ ዳኒ አናገራት። እባክሽ ቅርበ ሲላት ስለሱ ከሆነ አላናገረህም ስትለው በቃ ሌላ አዲስ ነገር አለ አለና ስለ አባባ ነገራት። አገኘው ሲላት አባባ ተለቀቀ አላት። እንዴ እንደ ፎከር ካደረግከው አለችው። በእርግጥኔም እኔም ታግቼ ነበረ። ግን ደግሞ አሁን ቲና ሞቷል እያለች ነው የምታስበው። አባባ ተለቀቀ አለና አባባ ጋር ወሰዳት። ቲናም ኢደንም፣ አባባ ናጌታ እንዴት ነህ አባባ፣ ጋሽ ደህና ነህ እንዴት እያለች አናገረችው። ከዛም እነ ዳኒ ተባብረው ህይወቴን አተረፉልኝ አለ። እውነት ዳኒ በጣም ምስጋና የሚገባችሁ ናቸው፣ የእውነት ነው የምልህ፣ አልጠበቅኩም ነበር አባባ። አሁን ምስጋናው ቀርቶብኝ፣ ትልቅ ይቅርታህንም እማቀው ተኢደን ጋር እንድታስታርቀኝ ነው አለ ሄደን ይሄው ፊት አደለችም። ለምንድን ነው እኔ የማስታርቅ? እሷም አስቸገረችኝ፣ ታስቸገረች ያልፈለገችውን ነገር እኔ ማድረግ አይጠበቅብኝም አለ። እንግዲህ ሄደን ስለሱ ባናወራ ነው የሚቀረው አለች። ከዛም እሺ በቃ በማለትም እንግዲህ ተደሰቱ። ሌላው አሁን ላይ እጅግ በጣም ያሳሰባት ትሁት አስወግደዋለሁ ማይረባ የሚለውን ሰምታለች። ዳኒና ኻሊብ ቁጭ ባሉበት አጋጣሚ ቲና ደወለች። ደወለች አለው አንሳው ሲልም የእውነት ኻሊብ ይቅር ታድርገልኛል አለው። ከዚህ በላይ እንኳንን የፈጣሪ ይቅር ይላል ትልቁ ሀያሉ አለው። የእውነትን ነው አዎ ይቅር ታድርግላለሁ። ከህይወት በላይ መሰዋት ምን ትሰዋልን አለ። የእውነት ይቅር ታድርግላለሁ አለ። በዚህ አጋጣሚ ይቅር ተባብለው ቲና ደወለች። ደወለች ሲልም አንሳልና ደውሎ ዳርጎት ማነው ለውድ አድርጎት መስማት ጀመሩ። ቲናም ያንንም ማይረባ ማስወገድ እፈልጋለሁ መጨረስ አለችው። ይሄን ጊዜ ኻሊብ መሳሪያውን ይዞ ጠበቃት። ቻናሉን ሰብስክራይብ እያደረጋችሁ